ሰላም ነው፣ ለአማራ ክልል ሰላም ነው፣ ለኢትዮጵያ ሰላም ነው። በቃ ሰላም ይቀጥላል፣ ጫጫታ ጸጥ ይላል። የተከበራችሁ የወረዳ ማህበረሰብ ወኪሎች የተከበራችሁ የክልሉ መንግስት ወኪሎች፣ የተከበራችሁ የፖለቲካ ፓርቲዎች ወኪሎች፣ የተከበራችሁ የተቋማትና ማህበራት ወኪሎች፣ የተከበራችሁ የታዋቂና ተጽዕኖ ፈጣሪ ግለሰቦች ወኪሎች፣ ክቡራትና ክቡራን፣ አንድ ክስተት ታሪክ ተብሎ ከሚገለጽባቸው ምክንያቶች አንዱ በዘመናት መካከል አንድ ጊዜ ብቻ የሚፈጸም ሆኖ ሲገኝ መሆኑን ብዙዎቻችን እንስማማበታለን ብዬ አስባለሁ። በሌላ በኩል አንድ ይፈጸማል ተብሎ የማይታሰብ ሁነት ውጣ ውረዶችን አስተናግዶም ቢሆን ለስኬት ሲበቃ ያን ጊዜም ጉዳዩን እንደ ታሪካዊ ክስተት የመቁጠር ሁኔታም ይታያል። የኢትዮጵያ ሀገራዊ ምክክር ኮሚሽን እንደ ሀገር እያካሄደ ያለው የምክክር ሂደት ከሺህ ዓመታት የሀገራችን የምስረታ ዘመን በኋላ አሁን ላይ በመደረጉ ታሪካዊ ክስተት ነው ቢባል ማጋነን አይሆንም። በአማራ ክልል የተካሄደው ምክክር ደግሞ እንደምታውቁት ብዙ ውጣ ውረዶችን አልፈን ያሳካ ነው። በመሆኑ በብዙ መልክ ታሪካዊ የምክክር ሂደት እንደሆነ ኮሚሽኑ ያሰምርበታል። ገና ከተሳታፊዎች ልየታ ጀምረን ወደ አማራ ክልል ስንገባ በአንድ በኩል ቤተሰቦቻችንና ወዳጅ ዘመዶቻችን በስስት ሲያዝኑልን፣ የምክክሩን ሂደት ምክንያታዊ ባልሆነ ሁኔታ የሚነቅፉ ደግሞ ሲተቹን፣ ደጉ የአማራ ሕዝብ ግን እቅፍ ድግፍ አድርጎ ለዚህ ቀን ለዚህ ስኬት ከእግዚአብሔር ጋር አብቅቶናል። በዚህ አጋጣሚ በአራቱም የክልሉ ማዘናት የሚገኘውን የአማራን ህዝብ በኮሚሽኑ ስም ዝቅ ብዬ እንዳመሰግን ይፈቀደልኝ። ክቡራትና ክቡራን ከመጋቢት 27 ቀን ጀምሮ እስከ ዛሬ ድረስ የአማራ ክልልን የምክክር ሂደት ስንመራ ስንከታተልና ስንደግፍ እኛ ራሳችን ከክልሉ የምክክር ተሳታፊዎች እጅግ በርካታ ቁም ነገሮችን አግኝተናል ትምህርትም ቀስመንበታል በመጀመሪያው የምክክር ምዕራፍ ሲሳተፉ የነበሩ የወረዳ ማኅበረሰብ ተወካዮች ውጣ ውረድ ሳይበግራቸው። እዚህ በመገኘት በፍጹም ኢትዮጵያዊ ጨዋነት አጀንዳዎቻቸውን ለይተው ሲሄዱ በክልሉ ህዝብ ጨዋነትና ቁርጠኛ አቋም ተደንቀን ነበር። እዚህ ያላችሁ የባለድርሻ አካላት ወኪሎችም ይህንኑ በመድገም ግርምታችንን እጥፍ ድርብ አድርጋችሁታል። ስለሆነም በኮሚሽኑ ስም በድጋሚ እንዳመሰግናችሁ ይፈቀድልኝ። የተከበራችሁ የዚህ መድረክ ተሳታፊዎች፣ በቆይታችን የሁሉም የአማራ ህዝብ ጉዳዮች ናቸው የሚባሉ አጀንዳዎች ሲነሱ ተከታትለናል። ከክልላችሁ አልፎ ሀገር እንደ ሀገር እንድትቀጥል ጉልህ ሚና የሚኖራቸውን አጀንዳዎች እንደለያችሁም የኮሚሽኑ ባልደረቦች የአይን ምስክሮች ነን። እኛም ዛሬ ያስረከባችሁንን አጀንዳዎች ወደ ኮሚሽኑ ምክር ቤት በማቅረብ ከሌሎች ወንድሞቻችሁና እህቶቻችሁ አጀንዳዎች ጋር ተጣምረው ለቀረጻ እንዲቀርቡ አደራውን እንደተረከብናችሁ ለማረጋገጥ እወዳለሁ በመሆኑ ኮሚሽኑ ምክክርን ባህል በማድረግ ዘላቂ ሰላምን ለማረጋገጥ እየሰራ ባለው ስራ ህዝባችን ከኮሚሽኑ ጎን ሆኖ ያደረገው ጥረት የሚደነቅ ነው። አጀንዳዎችን ለይቶ ለኮሚሽኑ ማስረክብ ብቻ ግን የጀመርነው ጉዞ የመጨረሻ ግብ አይደለም። በመሆኑም ኮሚሽኑ በአዋጅ በተሰጠው ስልጣንና ኃላፊነት መሰረት የቀረቡ አጀንዳዎች ተፈጽመው ህዝባችን የራቀው አንድነት፣ ሰላምና አብሮነት እውን ይሆን ዘንድ አስፈላጊውን ሁሉ እንደሚያደርግ እያረጋገጥኩላችሁ፣ እናንተም ከኮሚሽኑ ጎን በመሆን ለአፈጻጸሙ የሚጠበቅባችሁን ሁሉ ድጋፍ እንድታደርጉ በዚህ አጋጣሚ ጥሪ ማቅረብ ወዳለሁ። በመጨረሻም ኮሚሽኑ ይህንን ስራ በስኬት አከናውኖ እንዲጨርስ መላው የአማራ ህዝብ፣ የባህር ዳር ከተማ ነዋሪዎች፣ የአማራ ክልል መንግስት፣ የባህር ዳር ከተማ አስተዳደር፣ የአማራ ክልል ምክር ቤት፣ የአማራ ክልል ስራ አመራር ኢንስቲትዩት፣ የባህር ዳር ዩኒቨርሲቲ፣ የጸጥታ አካላት፣ የኢትዮጵያ አየር መንገድ፣ ጋዜጠኞች፣ በጎ ፈቃደኞች፣ ሞዴሬተሮች፣ ተባባሪ አካላት እና ሌሎችም ስማችሁን ሳልጠቅስ የቀረሁ በሙሉ ለነበራችሁ የማይተካ አስተዋጽኦ በኮሚሽኑ ስም አመሰግናለሁ። በመጨረሻም ከመጋቢት 27 ቀን 2017 ዓ ም ጀምሮ እስከ ዛሬ ድረስ በባህር ዳር ከተማ ሲካሄድ የቆየው የአማራ ክልል የምክክር ምዕራፍ በስኬት መጠናቀቁን ሳበስራችሁ በደስታ ነው። አመሰግናለሁ። እግዚአብሔር ኢትዮጵያና ህዝቧን ይባል ሽነር መላኩን እጅግ እናመሰግናለን። በዚህ አጋጣሚ ደግሜ የሚገልጸው ኮሚሽነር መላኩ እና ኮሚሽነር ዶክተር ዮናስ ከወረዳ ጀምሮ ተሳታፊዎችን በመለየት እዚህ ያደረሱ ኮሚሽነሮች ናቸው። አጀንዳውን ያጠናክራችሁ። ሀያ አምስት ሰዎች ተሳታፊዎች ፊርማችሁን ስለምታዘ ስለምታረጉ ወደ መድረክ በኋላ ላይ ተሳታፊዎች ፊርማችሁን ስለምታረጉ ወደ መድረክ በኋላ ላይ እንድትመጡ ስብሰባ መንግስት ተሳታፊዎች ደግሞ ምክር ቤት ትሆናላችሁ። ተጽዕኖ ፈጣሪዎች በተሰባሰባችሁት ቦታ መንግስት ተሳታፊዎች ደግሞ ምክር ቤት ትሆናላችሁ። ተጽዕኖ ፈጣሪዎች በተሰባሰባችሁት ቦታ ፖለቲካ ፓርቲም በተሰባሰባችሁት ቦታ ወረዳ አማራ ሚዲያ ኮርፖሬሽን የክልሉን ማህበረሰብ ባህልና እሴት ለመጠበቅ፣ የኢኮኖሚ ተጠቃሚነት ለማረጋገጥ እየሰራ ይገኛል። ባህር ዳር ከሚገኘው ከዋናው ቢሮ በተጨማሪ በየጊዜው ተደራሽነቱን በማስፋት አማራ ኤፍኤም ደሴ 879፣ አማራ ኤፍኤም ጎንደር 1051፣ አማራ ኤፍኤም ደብረ ማርቆስ 951፣ አማራ ኤፍኤም ደብረ ብርሃን 914፣ አማራ ኤፍኤም አዲስ አበባ 1035 ዜናዎችን፣ ወቅታዊ ዝግጅቶችን፣ ዶክመንታሪ ምርመራ አስተማሪ ፕሮግራሞችን፣ መዝናኛዎችን ብቃት ባላቸው ባለሙያዎች እየተዘጋጁ ወደ እናንተ ይቀርባሉ። ምርጫውን አማራ ሚዲያ ኮርፖሬሽን ያድርጉ። ምርትና አገልግሎትዎን ያስተዋውቁም።

ጠየቁት ። አሁን ከዘጠኝ ከአስር፣ ከአስራ አንድ፣ ከአስራ ሁለት የሚያዙ ኮርሶችን በአንድ እያደረገ ነው ለተማሪዎች የሚያቀርበው። ዘና ብዬ ነው ማስተምረው። ተደስቼ ነው ማስተምረ። ለውጡ ይለያል። ለሙያ የሚኖር የሙያ አባት የሚባል ሰው ነው። ባህር ዳር ዩኒቨርሲቲ በዲፕሎማ ተመረቁ። ሰማንያ ስራ ጀመሩ። ሸሚዜን ጎተቱን አስቀመጡ። ቁጭ በል ምን ያቅለበል ባህል አሉት ሂሳብ በጣም የማትወድ ልጅ ነበረች። አጋጣሚ ስለዚህ ችል ልጅ ከምን ጀምሬ ማስተማር ጀምሮ መደመር አችልም። እንግዲህ ስምንተኛ ክፍል እና መደመር አችልም ነበር። ሁሉም መምህር ደደብ ብሎ ሰድቦኛል። አንተ ግን ደደብ ብለህ አልሰደፈኝም። ብዙ ትምህርት ቤት አለኝ። ቅዳሜና በነፃ ተመሬ አለሁ አጭበርብሬ አለሁ። ስለዚህ አሁን